ሰላም ጤና ይስጥላ አድማሽ ተመልካቾቻችን ከቶፕኒሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቾቹ፣ የኢትዮጵያ ምርት ገበያ ኤክስፖርት ደረጃቸውን የጠበቁ ምርቶች መጠንና አጠቃላይ የግብይት እንቅስቃሴ ላይ ከፍተኛ ቅናሽ ማሳየቱን የፌዴራል ዋና ኦዲተር ጽህፈት ቤት የ2016 የበጀት ዓመት ሪፖርት አጋልጧል። የአማራ ክልል ህዝብ በሚሻው ልክ የክልሉ ሰላም ሙሉ በሙሉ አልተረጋገጠም፣ ከእገታ ዘረፋ ስጋት በምልዓት አልተላቀቀም ሲል የፌዴራል መንግስት አስታወቀ። ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክቶችን ሰረዘች የመንግስታቱ ድርጅት በአማራ ክልል የረድኤት ሰራተኛ መገደሏን ተከትሎ ድርጊቱን አወገዘ አሜሪካ ከኢራን ጋር የሚደረገውን ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳቧን መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር አሳወቁ የኢትዮጵያ ምርት ገበያ ኤክስፖርት ደረጃቸውን የጠበቁ ምርቶች መጠን እና አጠቃላይ የግብይት እንቅስቃሴ ላይ ከፍተኛ ቅናሽ ማሳየቱን የፌዴራል ዋና ኦዲተር ጽሕፈት ቤት የ2016 የበጀት ዓመት ሪፖርት አጋልጧል። ምርት ገበያው የግብይት መጠን በከፍተኛ ሁኔታ ሲቀንስ አባላት አማራጭ ስርዓት እየሄዱ ነው ተባለ። ኦዲቱ በገበያው የምርት ቅበላ ክምችት እና የግብይት ስርዓቶች ላይ ወሳኝ ጉድለቶችን አጉልቶ ያሳየ ሲሆን በ2016 እና በ2017 መካከል የኤክስፖርት ምርቶች መጠን ከ19% እስከ 29 ቀንሷል። ይህም ከ47529 እስከ 59813 ሜትሪክ ቶን ቀንሷል። የምርት ማከማቻ መጋዘኖች ለጎርፍ የተጋለጡና ጣሪያቸው የሚያፈስ እንደሆነ የጠቆመው ኦዲተሩ ምርት ለጫኑ መኪኖች ማቆሚያና ናሙና መውሰጃ ቦታ አለመኖሩ፣ ዘመናዊ መሰረተ ልማቶች አለመሟላታቸው በሪፖርቱ አመላክቷል። ምንም እንኳን ምርት ገበያው 25 የግብርና ምርቶችን ለይቶ ውል ቢኖረውም በቅርንጫፍ በሳሪስ፣ አዳማ፣ ሐዋሳ፣ ዲላ፣ ጅማና ቦንጋ ያሉ መጋዘኖች ውስጥ ውስን ምርቶች ብቻ የሚቀበሉ መሆናቸውን ተገልጿል። በተጨማሪም በ2014 እና በ2016 ዓመት መካከል በገበያው የተቀበለው የምርት መጠን ከ13 እስከ 49 ሲቀንስ የግብይት መጠንም ከ14 እስከ 51 ቀንሷል። ይህም የገንዘብ ልውውጡ ከ37 ወደ 18 ሚሊዮን ብር እንዲቀንስ አድርጓልም ተብሏል። ሪፖርቱ ይህንን ቅናሽ የኢትዮጵያ ምርት ገበያ አባላት ለመጨመር መቸገሩና አባላትም ወደ ሌሎች አማራጭ የግብይት ስርዓቶች መሄዳቸውን ምክንያት እንደሆነ ጠቁሟል። የአማራ ክልል ህዝብ በሚሻው ልክ የክልሉ ሰላም ሙሉ በሙሉ አልተረጋገጠም፣ ከእገታና ዘረፋ ስጋት በምልዓት አልተላቀቀም ሲል የፌዴራል መንግስት አሳውቋል። በአማራ ክልል ህዝቡ በሚሻው ልክ የክልሉ ሰላም ሙሉ በሙሉ አለመረጋገጡ የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በምልዓት አልተላቀቀም ሲል የፌዴራል መንግስት መግለጹ ታውቋል። የክልሉ ህጻናት በተሟላ መልኩ ወደ ትምህርት ገበታቸውም አልተመለሰው። በአማራ ክልል ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ሰኔ 22 ቀን 2017 ዓ.ም በተለያዩ ከተሞች ሰላማዊ ሰልፍ ተካሂዷል። ይህንንም ተከትሎ የፌዴራል መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ የሰላም አማራጮችን የማይቀበሉ አካላት በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካኝነት አደብ በማስገዛት የህዝቡን ሰላም ለማረጋገጥ የፌዴራል መንግስት ይሰራልን ብለዋል። በክልሉ የተለያዩ ከተሞች የተካሄደው ሰላማዊ ሰልፍን ተከትሎ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባስተላለፉት መልእክት ጸረ ሰላምና ተላላኪ ኃይሎች ሲሉ የጠሯቸው አካላት የክልሉን ህዝብ ሰላም ነስተውታል ሲሉ ገልጸዋል። ህዝቡ በዚህ ትዕይንት ላይ ለሰላም ያለውን አቋም በድጋሚ ገልጿል ሲሉም አስታውቀዋል። ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ ከ ከሶስት ሳምንት በፊት የሰላም ሚኒስትሩ መናገራቸው መዘገቡ ይታወሳል። ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክቶችን ሰረዘች። በምትኩ የማዕደን ሚኒስቴር የተፈጥሮ ጋዝ ለሀገር ውስጥ ፍጆታ ለመጠቀም የሚያስችል አዲስ ፕሮጀክት እያጠና ነው። ኢትዮጵያ በኦጋዴን ክልል የሚገኘውን የተፈጥሮ ጋዝ ወደ ውጭ የመላክ ፕሮጀክት የገንዘብ ጥረትና የትግበራ መዘግየት ዋቢ በማድረግ እንደሰረዘች አስታውቃለች። በምትኩ የማዕደን ሚኒስቴር የተፈጥሮ ጋዝ ለሀገር ውስጥ ፍጆታ በተለይም ማዳበሪያ ለማምረትና ኤሌክትሪክ ኃይል ለማመንጨት የሚያስችል አዲስ ፕሮጀክት እያጠና መሆኑን ገልጿል። የማዕድን ሚኒስቴር እንደገለጸው ኢትዮጵያ በተለይም በኦጋዴን ተፋሰስ በካሎብና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመት በላይ ለሚሆን ጊዜ ማዳበሪያ ለማምረት፣ ኃይል ለማመንጨትና የተለያዩ የነዳጅ ምርቶችን ለማገልገል የሚያስችል እንደሆነ ቢገመትም እስካሁን በጥልቀት አልጠናም። የጅቡቲ የቧንቧ መስመር ፕሮጀክትም መሰረዝ በ2022 ከኦጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር ርዝመት ባለው የቧንቧ መስመር ወደ ጅቡቲ በመላክ በፈሳሽ የተፈጥሮ ጋዝ ወደ ውጪ ለመላክ ታቅዶ የነበረ ፕሮጀክት መሰረዙ ታውቋል። የመንግስታቱ ድርጅት በአማራ ክልል የረድኤት ሰራተኛ መገደሏን ተከትሎ ድርጊቱን አውግዟል። የረድኤት ድርጅት ሰራተኞች ከለላ እንዲሰጣቸውም ጠይቋል። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተኩስ በነበረበት ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ማህሌት ስጦታ አበራ መሞቷን አስታውቋል፣ ድርጊቷንም አውግዟል። የማስተባበሪያ ቢሮ ሰኔ 19/2017 ዓም በወጣው መግለጫ ማህሌት በተኩስ ልውውጥ ጉዳት የደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብሏል። ኃላፊው አቢንቶ ዋልፎር ለተጎጁ ቤተሰቦችና ባልደረቦች ባስተላለፉት የሀዘን መግለጫ የተሰማኝን ጥልቅ ሀዘን የማስተላልፈው ለሟች ቤተሰቦችና በኢትዮጵያ ውስጥ ላሉ የሰብአዊ ረድኤት ሰራተኞች ነው ሲሉ ገልጸዋል። ንጹሕና ለተቸገሩ ሰዎች እርዳታ ለማቅረብ የሚጥሩ ሰራተኞች ከጉዳት ለመጠበቅ ሁሉም እርምጃዎች ሊወሰዱ ይገባል ብለዋል። አሜሪካ ከኢራን ጋር በሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሰቧን መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ ማጂድ ታንክ ራቫንቺ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መንግስት አሳውቋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት በንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶችን በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። ሰኔ 6 2017 ዓ.ም የተጀመረው የእስራኤል ወታደራዊ ዘመቻ ከሁለት ቀናት በኋላ በሞካስት ሊካሄድ የታቀደውን ስድስተኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮች እንዳይካሄዱ አድርጓል። አሜሪካ በሶስት የኢራን ኒውክለር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ በቀጥታ ተሳትፋለች። ኢራን ለሰላማዊ ዓላማዎች ስትል የምትገልጸው ዩራኒየም የማበልጸግ እቅዷን በተመለከተ በአቃሟ እንደምትጸና የሚናገሩት ታክት ቴሄራን በድብቅ የኒውክሊየር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን የምታካሄደው ምርምር መርሃ ግብር የኒውክሊየር ቁሳቁሶችን እንዳታገኝ ተከልክላለች። ስለዚህም በራሳችን መተማመን ነበረብን ብለዋል። ደረጃው ውይይት ሊደረግበት ይችላል፣ አቅሙን ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባችሁም የማበልጸግ ደረጃችሁ ዜሮ መሆን አለበትና በዚህ ካልተሰማማችሁ እናፈነዳችኋለን ብሎ መናገር ይህ የጫካ ሕግ ነው ሲሉ የውጭ ጉዳይ ምክትል ሚኒስቴሩ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።